ሲጀመር እኮ እኔ ተትናንትና ይቅርታ ሲጠይቅ ይሄ ወልካፋ የሆነ ነገር አስቤ ነበረ። ሲጀመር ማለት ነው። ሲጀመር ጀምሮ ቀፎ የነበረ የሆነ ነገር እንዳለ ማለት ነው። እና ደግሞ ሄና ያራድ ልኝ ማለት ነው። ዝም ብለክ አታቀም ሰውም እንዴ እግሩን ሰብረክ ምናምን ዶሮ ጠባቂ አድርግ። ቢያንስ አንድ አስር ዶሮ እንገዛለን እኛ ዶሮ ከሌለ እናንተ ጋር። አሁ እኔ እንዴ እንዴት እንዴት ነው የሚለጠጠው ይሄ ልጣጭ ሲያስጠላ ሰላም፣ ሰላም እንደምንከረማችሁ የኔ ውድ ቻናል ተከታታዮች ሰላማችሁ ዛሊኝ በያላችሁበት። እና ነገሩ እንደቀጠለ ነው እንደተቀጣጠለ ነው። ነገር ግን የሆነማ እውነታ ነገር ሊኖር ይችላል የተደበቀ። ከዛሬው ከፍጼ እና ከሄና ንግግር የተረዳውትኝ እውነታዎች አሉ። ይሄ ስስትኝ ሽላሊት እኔ ይቅርታ ሲጠይቅ ነፍጼን ቀፎ ነበረ። ምክንያቱም መዝጋመቱ ጋር መጡ። የሀይሚን ስም ነው ያጠፈው። የሀይሚን ስም አጥፍቶ እነ ሄናኒ ይቅርታ መጠየቁ ለምን አጠራጥረው የነበረ የሆነ ነገር ለማድረግ እና የሆነ ነገር እንዳደረገ ማለት ነው ሌላው ነገር ደግሞ ምን አለ የብሩኬና የሃይሚ መጣላት ለእኔ አስደስቶኛል አለ ከሜዳ ተነስቶ እንደዛ የሚል ይመስላችኋል እንዴ የሆነ ነገር አድርጎ እንጂ ይሄ ይሄማ መለቀቅ የለበትም የምር አሁን እዚ ጋ እናንተ ብሩኬንና ሀይሚን አስታርቁ ምናምን እያላችሁ ነው የተፋቀረ ሰው አይጣላም ተራርቆም አይራራቅም እነሱ መች ተጣሉ እነሱ ብሩኬና ሀይሚ ጋር እኮ ያለው ጠብ ሳይሆን በንግግር ያለመግባ አባት ላይ ነው ያሉት እንጂ አሁን ጠብ ላይ እኮ አይደለም። አልተቆራረፉ ሰላም እየተባባሉ አይደለ እንዴ? ምን ሆናችሁ ነው?

ላ ሰው በጥፊ ማለት ነው። ወይንም በቴስታ አይ እኔ ሄና የሌለ እየተመቸኝ ነው። በነገራችን ላይ ምንም ማድረግ አይቻልም። አራዳ ሰዎች እኔ ይመቹኛል። ባይ እኔ ከዛሬ ጀምሮ የሄና አድናቂ ነኝ። ሄና ሄና፣ በትክታክ ገጥም ሄና፣ በኢትዮጵያም ሄና ሄና ማለት ሊጀምር ነው። ምንም ማድረግ አይቻልም። የሚቃጠል የሚጨስ ነገር የሚጫጫስ ነገር አለ። ምንም ማድረግ አይቻልም። መልካም የመጫጫስና የመከታተል ዘበን ይሆንላችሁ እያለኝ፣ ግን ይሄ ነገር በጣም ሊሰመርበትና በደንብ ሊጠራበት የሚገባ ጉዳይ ነው። ዝም ተብሎ ነካ ነካ ተደርጎ የሚታልፍ ኬዝ አይደለም። ምክንያቱም አሁን እዚ ጋ ምን መሰላችሁ? አይ ዝም ብላ ከምድር ተነስታ እንደዛ አትሆንም አይደል? ያለ አንድ ምክንያት የሆነ ነገር አለ። ስለዚህ ይጣራ ይጣራ። ይሄ ሰው ምን አድርጓት ነው? ልጅቷን እንደገና ደግሞ የሚያስፈራራት ሰው ልኮባትስ ቢሆን እሱ መቼስ ሴት አግኝቷት ያስፈራራታል። ግን ሌላ ሰው ልኮባት ቢሆን የሚለው ነገር የወደደና ያፈቀረና ያበደ አንድ አይደለም የሚባለው። ልጁ እኮ አብዷል፣ ሀይሚ ጨርቁን ጥሏል። እንዴ በያፈቅራት ነበረ የሚገርመኝ ሃይሚ እኮ ሁሉም የሚፈልጋት ናት። ግን ችግሩ ምንድን ነው? መፈለግ ሳይሆን የፈለጉትን እጅ እንዴት ማስገባት እንዳለበት ማወቅና መረዳት ችሎታ ያስፈልጋል። ችሎታ ያስፈልጋል። ውልግድ ውልግድ አትበል። የምትጠየቀውን ጥያቄ በስነስርዓት መልስ። ምን አድርግሃት ነው? አንተ እጅህ አለበት ወይ ሲባል ጭራሽ የብሩኬ እና የሃይሚ መለየት ላይ ደስታን ፈጥሮልኛል እያለ ይሰግጣል። እኔ እንደዛ አይነት ሰገድ የሰው አይቻል አቅም በህይወት የምር እንዲህ ስግጥ ስግጥ ስግጥ። የሚጠየቀው ሌላ ነው፣ የሚመልሰው ሌላ ነው። ምን ሆና ነው? አንተ ተረጋጋ እንጂ ተረጋጋ። የምትጠየቀውን ጥያቄ በስነ ስርዓት መልስ። ምን ሆና ነው? የሰው ህይወት ውስጥ እኮ ነው ያለው። ያለ አስፈላጊ የሰውን ህይወት እያፈላሽ ነው ያለው። ለምን ይሄ ሁሉ ሊሆን ቻለ? በነገራችን ላይ ውዶቼ እኔ አንድ ነገር ልበላችሁ። ጓደኛ መስለው ይቀርቧችኋል። እናንተ ትነጠፉላችኋላችሁ የሌለ ምናምን ነገር በቃ አሌለ ጥሩ ሰው ይመስሏችኋል፣ ነገር ግን ከኋላ ይወጓችኋል። አሁን ብሩኬና ሀይሚ ውስጥ ወዳጅ መሳይ በጣም ብዙ አሉ፣ ግን እነዛ ወዳጆቻቸው ውስጥ በጣም ጥላት አለ በአሁኑ ጊዜ እራሳችሁን እመኑት፣ እራሳችሁን ውደዱት፣ እራሳችሁን አክብሩት፣ ሰውን አትመኑ ባበላችሁት ባጎረሳችሁት እጃችሁ ነው የምትነከሱት። ውዶቼ እኔ እግዚአብሔርን ነው የምላችሁ። ባበላችሁት ባጎረሳችሁ እጃችሁ ይነከሳል እና ሰው የለም የምር ነው። ማንንም ማመን አትችሉም በአሁኑ ሰዓት ማንንም ማለት ነው። ሀይሚ ደግሞ እንደምታዩት ናት። ብሩኬን እንደምታዩት ነው የውሃ ነው። ሀይሚ ደግሞ ለሰው ከራሷ በለ ለሰው ሀሳቢ አዛይናት። ብሩኬን እንደምታዩት የውሃ ነው። ለጓደኞቹ ምናምን እና ፈጥኑ ድራሽ ናቸው ሁለቱም። ይሄ የውሃነታቸው ደግሞ እያስጠቃቸው ነው ያለው። በማን ወዳጅ፣ በመሳይ በአስመሳዮች ማለት ነው። ስለዚህ እኔ ከነዚህ ሰዎች ብሩኬና ሀይሚ ፍቅር ያሸንፋል። ነገሩን በእርጋታ ፈተውት ተነጋ አግረውበት ወደፊት ቢሉ ጥሩ ነው። እዚህ ጋ የእነሱ ጭቅጭቅ የበለጠ ክፍተት እየፈጠረ ነው የሚመጣው በመሀላቸው ማለት ነው እንጂ የሆነ ሰላምን ይፈጥራል ምናምንም ማለት አደለም። እና ከምንም በላይ ራሳችሁን ውደዱት። ራሳችሁን እመኑት። ራሳችሁን ራሱ የምታምኑበት ደረጃ እኮ አይደለም አሁን ላይ ያላችሁት ያለ ነው። ሁላችንም የምሬን ነው የምላችሁ። ለምን ሰዎች ያሳስቷችኋል? ሰዎች የሆነ የሆነ በቃ እናንተ መልካም ስትሆኑላቸው፣ ልባችሁን ስታሳያችሁ፣ ደግ ስትሆኑላቸው እንደ ሰገጤ ነው የሚያዩአችሁ። ወርደው ማለት ነው በቃ ምንም እንደማታውቁ ምናምን ነገር ነው የሚያዩአችሁ። እና ይሄ ነገር ደግሞ እኔ በጣም ነው የሚያመኝ፣ ሰው እኔ መልካም ስሆንለት እንደ ጅል እንደ ፋራ ሲያየኝ እናደዳለሁኝ ከሚባለው በላይ ሰውን ተወዳላችሁ፣ ታከብራላችሁ። ክብር ለሚሰጣችሁ ክብር ስጡ። ነገር ግን አልፎ ተርፎ እንደ ሞኝ ሲያያችሁ በጣም ይደብራል። ሞኝ ነው ብሎ ደግነታችሁን አይቶ ልክ እንደ ሞኝ ያስቡና ምናምን ነገር በስስ ልባችሁ ይገቡና መልሰው አንገት ሊያስደፋችሁ ይፈልጋሉ እና ከዚህ በፊት ምንቴ የሚባለው ከነ ቡርኬ ከሀሚ ጋር የተገናኘ ይመስለኛል በአካል ሰው ነው ሲል የሰሞትኝ እኔ ባይኔ አላዩትኝም። ግን ይቅርታ ተሳሳትኩኝ። በአካል አግኝቷቸዋል ይመስለኛል ሲባል ነው የሰማሁት። እና ይሄ ሰው ለምን በአካል አገኛቸው? ምናልባት ውዴታውን ሊገልጥ ሊሆን ይችላል። ምናልባት በሆነ አጋጣሚ ተገናኝተው ሊሆን ይችላል። በዛን ሰዓት ለትንሽ ደቂቃን ቢሆን ሰላም ነገር አሳልፈው ሊሆን ይችላል። አይደለ? በሰላማዊ መንገድ። ግን ዛሬ ያያችሁት ከኋላ መጥቶ ሀይሚ ሀይሚ ማለት ጀመረ፣ ማጓራት ጀመረ እና ጠላት ከሩቅ አይመጣም እ እዙ አብሯችሁ አብሯችሁ እየበላ እየጠጣ ነው ከኋላ የሚነክሳችሁና፣ ራሳችሁን ውደዱ። ከምንም በላይ ራሳችሁን አክብሩት። በቃ ማንንም ማንም ምንም አያደርግላችሁ። የምሬን ነው ምላችሁ ብትነጥፉ ስጋችሁን ቆርጣችሁ ብሰጡ ራሱ ቴንኪዩ የሚላችሁ ሰው የለም። እኔ ሀይሚ እጇ አመድ አፋሽ ነው እንደኔ ማለት ነው። ዝም ብዬ ሳይ እውነት እና አላቅም። እነዚህ ልጆች የዋህነታቸውን እየተጠቀሙ ሰዎች ወደ ኋላ እንዲሄዱ እንዲለያዩ፣ ምናምን ሰላም እንዲያጡ ነው እያደረጓቸው ያሉት።